ኦሪት ዘውል ቁምራፍ ሀያ ስምንት ተራ ቁጥር አንድ እና ሁለት እግዚአብሔርም ሙሴን እንዲህ ሲል ተናገረው። የእስራኤልን ልጆች እንዲህ ብለህ ንገራቸው እዘዛቸው፣ አለ መብሌን ወደ እኔ የምታቀርቡትን ለእኔ ጣፋት ሽታ እንዲሆን በእሳት የተደረገውን ቁርባኔን መባዬን በየጊዜው ታቀርቡልኛል ታቀርቡልኝ ዘንድ ይህን ሥርዓት ጠብቁ፣ ለንገራቸው አለው። ተራ ቁጥር ሶስት እንዲህም በላቸው በሳት ለእግዚአብሔር የምታቀርቡት ቁርባን ይሄ ነው። ለዘወትርም ለሚቃጠል መስዋይት ነውር የሌለባቸውን ሁለት የአንድ ዓመት ተባት የሆኑ የበግ ጠቦቶችን እለት ዕለት ታቀርባላችሁ ብለ ንገር አለው። ተራ ቁጥር አራትና አምስት አንዱን ጠቦት በማለዳው ሁለተኛውንም ጠቦት በማታው ሰዓት ታቀርባላችሁ። ለእህል ቁርባን የኢን መስፈሪያ አራተኛ እጅ በሆነ ተወቅጦ በተጠለለ ዘይት የተለወሰ የኢህ መስፈሪያ አስረኛ እጅ መልካም ዶቄት ታቀርባላችሁ ለንገር አለው። ተራ ቁጥር ስድስት። በእሳት ለእግዚአብሔር ጣፋጥ ሽታ እንዲሆን የቀረበ በሲና ተራራ የተሰራ ለዘወትር የሚቃጠል መስዋዕት ይሄ ነው ብለ ነገራቸው አለው። ተራ ቁጥር ሰባት፣ የመጠጡ ቁርባን ለአንድ ጣቦት የኢድ መስፈሪያ አራተኛ እጅ ነው። በመቅደሱ ውስጥ ለእግዚአብሔር ለመጠጥ ቁርባን መጠጥ ታፈሳለህ አለ። ተራ ቁጥር ስምንት ሌላውንም ጠቦት በማታው ጊዜ ታቀርባለህ። የእህሉን ቁርባንና የመጠጡን ቁርባን በማለዳ እንዳቀረብ ከባድርገህ በእሳት ለእግዚአብሔር ጣፋት ሽታ እንዲሆን ታቀርባለህ አለ። ስራ ቁጥር ዘጠኝ በሰንበትም ቀን ነውር የሌለባቸውን ሁለት የአንድ አመት ተባት የበግ ጠቦቶች ታቀርባለህ ለእህልም ቁርባን በዘይት የተለወሰ ከመስፈሪያው ከአስር እጅ ሁለት እጅ መልካም ዶቄት የመጠጡን ቁርባን ታቀርባላችሁ ብለ ይህን ነገር አለው ተራ በዘወትርግን በዘወትር ግን ከሚቃጠለው መስዋዕት ሌላ ከመጠጡም ቁርባን ሌላ በየሰንበቱ ሁሉ የምታቀርቡት የሚቃጠለው መስዋዕት ይሄ አለው። ተራ ቁጥር ለእግዚአብሔር የሚቃጠል መስዋዕት ታቀርባላችው ሁለት ወይፈን አንድ የአውራ በግ ነውር የሌለባቸውን ሰባት የአንድ ዓመት ተባት የበግ ጠቦቶች ታቀርባላቸዋለ። ተራ ቁጥር አስራ ሁለት ለእያንዳንዱም ወይፈን ለእህል ቁርባን በዘይት የተለወሰ ከመስፈሪያው አስር እጅ ሶስት እጅ መልካም ዶቄት ለአ ታቀርባላችሁ ለአውራውን በግ ለእል ቁርባን በዘይት የተለወሰ ከመስፈሪያው ከአስር እጅ ሁለት እጅ የሆነ መልካም ዶቄት ታቀርባላችኋ አለው። ተራ ቁጥር አስራ ሶስት ለእያንዳንዱም ጠቦት ለእል ቁርባን በዘይት የተለወሰ ከመስፈሪያው አስረኛ እጅ የሆነ መልካም ዶቄት ታቀርባላችሁ ለሚቃጠል መስዋይት ለእግዚአብሔር ጣፋ ሽታ እንዲሆን በእሳት ታቀርባላችሁ አለ። ተራ ቁጥር 14 የመጠጥ ቁርባናቸውም ለአንድ ወይፈን የኢን ግማሽ ለአውራውም በግ የኢን ሲሶ ለአንዱም ጠቦት የኢን አራተኛ እጅ የወይን ጠጅ ይሆናል አለ። ይህ ለአመቱ የወሩ መባቻ ሁሉ የሚቃጠል መስዋይት ነው አለ። ተራ ቁጥር አስራ አምስት ለእግዚአብሔርም ለኀጢአት መስዋይት አንድ አውራ ፍየል ታቀርባላችሁ በዘወትር ከሚቃጠለው መስዋይትና ከመጠጡ ቁርባን ሌላ ይቅ ሌላ ይቀርባል አለ። ተራ ቁጥር አስራ አምስት በመጀመሪያው ወር ከወሮም በአስራ አራተኛው ቀን የእግዚአብሔር ፋሲካ ነው። አለ ተራ ቁጥር አስራ ሰባት ከዚህም ወር በአስራ አምስተኛው ቀን በዓል ይሆናል። ሰባት ቀን ቂጣ እንጀራ ተበላላችው። ተራ ቁጥር አስራ ስምንት በመጀመሪያው ቀን የተቀደሰ ጉባኤ ይሆናል። በእርሶም የተግባርን ሥራ ሁሉ አትሰሩበትም አለ ተራ ቁጥር አስራ ዘጠኝ በእሳትም የተደረገውን ለእግዚአብሔር የሚቃጠለውን መሥዋዕት ታቀርባላችሁ ሁለት ወይፈኖች አንድ አውራ በግ በግ ሰባት የአንድ ዓመት ተባት የበግ ጠቦቶች ነውር የሌለባቸውን እነሱን ታቀርባላችኋለ አለ። ተራ ቁጥር አያ የእህል ቁርባናቸውንም በዘይት የተለወሰ የሆነ መልካም ዱቄት ለአንድ ወይፈን ታቀርባላችሁ፣ ከመስፈሪያው ከአስር እጅ ሶስት እጅ የሆነውን ለአውራውን በግ ከመስፈሪያው ከአስር እጅ ሁለት እጅ ታቀርባላችሁ አለ። ተራ ለሰባቱ ጠቦቶች ለእያንዳንዱ ጠቦት ከመስፈሪያ አስረኛ እጅ ታቀርባላችሁ። ተራ ቁጥር አያ ሁለት ማስተስሪያ የሚሆንላችሁን አንድ አውራ ፍየል ለኃጢአት መስዋዕት ታቀርባላችሁ። ተራ ቁጥር አያ ሶስት ማልዶ በጠዋት ከሚቀርበው በዘወትር ከሚቃጠል መስዋዕት ሌላ እነዚህን ታቀርባላችሁ። ተራ ቁጥር 24 ለእግዚአብሔር ጣፋ ሽታ እንዲሆን በእሳት የሚደረገውን የቁርባኑን መብል ሰባት ቀን በየዕለቱ እንዲሁ ታቀርባላችሁ። በዘወትርም ከሚቃጠለው መስዋዕትና ከመጠጡ ቁርባን ሌላ ይህ ሌላም ይቀርባል። አለ ተራ ቁጥር አምስት በሰባተኛውም ቀን የተቀደሰ ጉባኤ ይሆንላችው። የተግባርን ሥራ ሁሉ ግን አትሰሩበትም። አለ ተራ ቁጥር ስድስት ደግሞም በበኩራት ቀን ከሰባቱ ሱባኤ በዓላችሁ አዲሱን የእህል ቁርባን ለእግዚአብሔር ባቀረባችሁ ጊዜ የተቀደሰ ጉባኤ ይሆንላችኋል። የተግባርን ሥራ ሁሉ ግን አትሰሩበትም አለ። ተራ ቁጥር ሃያ ሰባት ለእግዚአብሔርም ጣፋጭ ሽታ እንዲሆን የሚቃጠለውን መሥዋዕት ታቀርባላችሁ ሁለት ወይፈኖችም አንድ አውራ በግም ሰባት የአንድ ዓመት ተባት የሆኑ የበግ ጠቦቶችን ታቀርባላችው። ተራ ቁጥር 28 ለእል ቁርባናቸው በዘይት የተለወሰ የሆነ መልካም ዶቄት ለእያንዳንድ ወይፈን ከመስፈሪያው ከአስር እጅ ሶስት እጅ የሆነ ለአንዱም አውራ በግ ከመስፈሪያው ከአስር እጅ ሁለት እጅ የሆነ ታቀርባላችሁ። ተራ ቁጥር ሀያ ዘጠኝ ለሰባቱም ጠቦቶች ለእያንዳንዱ ጠቦት ከመስፈሪያው አስረኛ እጅ የሆነውን ታቀርባላችሁ። ተራ ቁጥር ሰላሳ ማስተስረያ የሚሆንላችሁን አንድ አውራ ፍየል በኃጢአት መስዋዕት ታቀርባላችሁ። ለኃጢአት መስዋዕት ማስተስረያ ታቀርባላችሁ። ተራቁጥር ሰላሳ በዘወትር ከሚቃጠለው መስዋዕትና ከእህሉ ቁርባን ሌላ